ዶክተር አቡሽ አያሌው ከሴሉላር ኮንሰልተንሲ ነው ዶክተር አቡሽን እንግዲህ ማታቋቸው አላችሁ ብዬ አላስብም የኮንሰልተንትና የቢዝነስ መጽሀፍቶችን ያዘጋጃሉ በተለያዩ የሶሻል ሚዲያዎች ላይም በሚያቀርቧቸው ጽሁፎችና ቪዲዮዎች እናቃቸዋለን በዘርፉ ላይም በርካታ ያለ እውቀት እንዳላቸው የሚታመን ነው እንግዲህ ዛሬ ልንወያ እያሰብነው ቅድም ለመናገር እንደሞከርኩት ኢንቨስትመንት ባንክ ላይ ነው ዶክተር አቡሽ ጥሪያችንን አክብረው በተለይ ደግሞ ባጭር ጥሪ እዚህ ስለተገኙልን እጅግ አድርገን እናመሰግናለን እኔም አመሰግናለሁ። እንግዲህ እስኪ አዲስ የወጣ መረጃ አለ ኢንቨስትመንት ባንክ ኢትዮጵያ ላይ ሊመሰረት ሂደት ላይ ነው ያለው። እስካሁን ድረስ እንዲህ አክቲቭ የሆነ የሚታወቅ እንደሌለ ነው እንግዲህ እኔ ኢንፎርሜሽኑ እንዳለኝ፣ ትክክል ካልሆንኩኝ ይታረማለሁ። እዛ ላይ ከመግባታችን በፊት ግን ኢንቨስትመንት ባንክ ስንል ብቻውን ኢንቨስትመንት ባንክ ስንል ምን ማለታችን ነው? ከሌላው ባንክ በምንድን ነው የሚለየው? ከሌሎቹ መደበኛ ከሚባ ከምናውቃቸው ባንኮች በምንድን ነው የሚለየው በሚለው እንደመነሻ በሱ እንነሳል። ኦኬ ያው እንግዲህ ኢንቨስትመንት ባንክ ስንል ብዙ ጊዜ ካሁን ቀደም የምናውቀው ልማት ባንክን ነው። ልማት ባንክ እንደዚህ ኮንስትራክሽን ባንክ ያው ኢንቨስትመንት ባንክ ለረጅም ጊዜ የብድር አገልግሎት የሚሰጡ እና ኢንቨስትመንትን ትልቅ ኢንቨስትመንት እንትኖችን ኢስታብሊሽመንቶችን ወደ ተግባር ለመቀየር የሚያስችል የፋይናንስ አቅርቦት የሚያደርጉ ባንኮችን እንደሆነ ነበር የምንረዳው። ያው እንግዲህ ኢንቨስትመንት ስንል ካሁን ቀደም የነበረው በትልልቅ ቢዝነሶች ላይ ኢንቨስትመንት ማድረግን ስለሆነ ማለት ነው። ባንክ ስንል እንደገና ደግሞ ስናውቀው የነበረው ስንሰማው የነበረው ያው ፋይናንስ የሚያቀርብ ብድር የሚሰጥ ማለት ነው ያው ዲፖዚት ቆጣቢዎች ይሰበስባል ከዛ በኋላ እንደገና ደግሞ ለግለሰቦችና ለቢዝነስ ካምፓኒዎች ለወርኪንግ ካፒታል እና ለትልቅ ለረጅም ጊዜ ስራቸው የሚያገለግል ፋይናንሲንግ ያቀርባል የሚል ነው። አሁን ያለው ኢንቨስትመንት ባንክ ከዚህ በፊት ከነበረው ከምናቀው የባንክ ስራ የተለየ ነው። ስለዚህ ኢንቨስትመንት ባንክ በምንልበት ጊዜ አሁን ከኢትዮጵያ ልታቋቁመው ከፈለገችው ከካፒታል ማርኬት ጋር የተዛመደ ስራ ያለው ነው። እንግዲህ ይህ የኢንቨስትመንት ባንክ የምንለው እና በዋናነት መጀመሪያ እንትኑን ያገኘው የዛሬ ሁለት መቶ ዓመት አካባቢ ነው። እንግዲህ በአሜሪካ ነው የተጀመረው ይሄ ኢንቨስትመንት ባንክ ስራ። ትልቁ ሚናው ምንድን ነው? የካፒታል ማርኬትን ወይም የስቶክ ማርኬትን ስራዎች ለማቀላጠፍ በተለይ አዳዲስ ወደ ገበያ የሚወጡ ቦንዶችና ስቶኮችን ለሕብረተሰቡ እንዲሸጡ የማመቻቸት ስራን የሚሰሩ ባለሙያዎችን የያዘ ተቋም ማለት ነው። ኢንቨስትመንት ባንክ የምንለው ሌሎች ስራዎችም አሉ። ግን በዋናነት ስቶኮችንና ቦንዶችን ለህብረተሰቡ ወደ ሽያጭ እንዲመጡ የማድረግ የድልድይነት ሚናን የሚጫወቱ ናቸው። ስቶኮችና ቦንዶችን ከመንግስት ሊሆን ይችላል ፣ ቦንዶች ከድርጅቶች ሊሆን ይችላል። ስቶኮች ደግሞ የምንላቸው ሼር የምንላቸው አክሲዮን የምንላቸው ካሁን ቀደም በአክሲዮን ደረጃ የምናውቃቸው እነዛንም ከድርጅቶች በመግዛት ለአይፒኦ በምንለው ኢኒሺያል ፐብሊክ ኦፈሪንግ የምንለው ለመጀመሪያ ጊዜ ለህብረተሰቡ እንዲሸጡ በማድረግ ረገድ ይገዙና ለህብረተሰቡ በስቶክ ኤክስቸንጅ ላይ ይሸጧቸዋል ማለት ነው። እና ይሄ ዚህ በጣም ረጅም የሆነ ስራ አለው። አንዳንድ ጊዜ ስድስት ወር ሊፈጅ ይችላል። አንዳንድ ጊዜ አንድ አመት ሊፈጅ ይችላል። አንድ ድርጅት ስቶኩን ወይም ቦንዱን ለህብረተሰቡ በስቶክ ኤክስቸንጅ ላይ አስመዝግቦ ለመሸጥ ማለት ነው። ስለዚህ ይህን ረጅም የሆነ ስራ በጣም ከፍተኛ ሙያ የሚጠይቅ ስራ ነው። ይህንን ሂደት በማማከር በማደራጀት እንደዚሁም የሚያስፈልገውን ዶክመንት ፕሮዲውስ በማድረግ ረገድ ኢንቨስተሮችንም እንደዚሁ በኮንታክት በማድረግና የመሸጫ ዋጋዎችን በማውጣት ወይም እንደገና ደግሞ ገበያ ዋጋቸው እንዲተመም በማድረግ ረገድ ከፍተኛ ስራ የሚሰሩ ናቸው። እንግዲህ ካሁን ቀደም ከነበረው ባንክ ባንኮች የሚለዩትም ምንድን ነው? ገንዘብ በቁጠባ መልክ አይሰበስቡም፣ እንደምናውቃቸው ባንኮች ማለት ነው። አንዱ እሱ ነው። ሁለተኛው እንደገና ደግሞ የብድር አገልግሎት አይሰጡም፣ ለግለሰቦችም ለድርጅቶችም ማለት ነው። ስለዚህ በዋናነት የሚሰሩት ቅድም ያልኩትን ሙያ የሚጠይቁ ስራዎችን ነው ማለት ነው። ያው ስሙን ግን ኢንቨስትመንት ባንክ የሚለውን ስም ይዘው ይወስዳሉ ማለት ነው። እንግዲህ በግል በግል ደረጃ የሚታወቅ ልክ እንደ ልማት ባንክና ቅድም እንደ ጠቀሱት እንደ ኮንስትራክሽን ባንክ አይነት በግልም ይታወቁ አልነበሩም። ይህ አሰራር ባለመኖሩ በጣም በተለይ ደግሞ የፋይናንሻል ሴክተራችን ላይ ትንሽ ደከም ያለ ስለነበረ እንደ ሀገር የውጭ ኢንቨስትመንቶችን ወደ ሀገራችን ለመሳብም ያሉት ቢሮክራሲዎች በአብዛኛው ከዚህ ጋር እየያዙ ነበረ። የፋይናንሻል እንትናችን ደካማ ስለነበርና አሁን ኢንቨስትመንት ባንክ አለመኖሩ ኢንጀነራል በጣም ጥቂት ነው ብለን እያነሳን ያለ ነው እና በሚፈለገው ደረጃ አለመኖሩ ምንድን ነው እሱ ተጽዕኖ አድርጎ የነበረው፣ አሉታዊ ተጽዕኖ ነበረው ወይ ኢንቨስትመንቱ ላይ? አጠቃላይ እንደ ሀገር ኢንቨስትመንታችን ላይ ተጽዕኖ ነበረው ወይ? አዎ እንግዲህ አሁን የአሜሪካንን ተሞክሮ እዚህ ጋር ብናመጣ የአሜሪካን መንግስት ኢኮኖሚውን ለማሳደግ አሜሪካንን ወደ ተሻለ አደረጃጀትና ኢኮኖሚ አቅም ለመገንባት በሚፈልግበት ጊዜ እንግዲህ ከፍተኛ ኢንፍራስትራክቸር ግንባታዎች ያስፈልጉ ነበረ። ድልድዮች ያስፈልጋል። ሬዝ ለማድረግ ለማምጣት የግድ ከህብረተሰቡ እና ከተለያዩ ኢንቨስተሮች ገንዘብ ኮሌክት ማድረግ ነበረበት ማለት ነው። ምክንያቱም ብዙ ገንዘብ በማህበረሰቡ ዘንድ አለ፣ ብዙ ገንዘብ በኢንቨስተሮች ዘንድ አለ፣ ብዙ ገንዘብ በድርጅቶች ዘንድ አለ። ስለዚህ ያንን ለማምጣት የግድ ቦንድ ኢሹ ማድረግ ያስፈልገው ነበረ። ቦንድ እንግዲህ የምንለው የብድር ሰነድ እንደማለት ነው፣ እና ይህንን የብድር ሰነድ ለሽጦ የሚያስፈልገውን ገንዘብ ለማምጣት ይህንን ማመቻቸት የሚችሉ እና የቦንዱን ሁኔታ የሚተምኑ ሂደቱን የሚያቀላጥፉ ባለሙያዎች ደግሞ የአሜሪካ መንግስት አልነበረውም። ስለዚህ ባለመኖሩ የተነሳ በራሱ የግድ እነዚህ አይነት ወኪሎች ያስፈልጉት ነበር፣ ኤጀንቶች ማለት ነው። ስለዚህ ኢንቨስትመንት ባንክ የሚባለው ነገር የመጣው እነኚህን የአሜሪካንን መንግስት የገንዘብ ፍላጎት ለመሙላት የሚያስችለውን የቦንድ ገበያ ኢስታብሊሽ ለማድረግ የሙያ ነክ ስራዎችን የመገመት የማሻሻጥ እና እንደገና ደግሞ በተቻለ መጠን ገብት ነው፣ ግን ያኛው ደግሞ ሞራ አትራፊ የሆነ ቦንድ ነው። እንግዲህ አሁን ስለ አሜሪካ የምናውረው ስቴቶቹ መክፈል አልቻሉም፣ ያንን ለተበደሩት ገንዘብ ወይም ለማህበረሰቡ፣ የተወሰኑ ስቴቶች ማለት ነው እና በዚህ ጊዜም ይህንን ከፍተኛ የሆነ ችግር ለመፍታት የቻሉት ኢንቨስትመንት ባንኮች ናቸው እና ኢንቨስትመንት ባንክን ወደ ሀገራችን ከማምጣት አንጻር የመጀመሪያው ነገር እንግዲህ ያው ቦንድ ማርኬት ወይም ስቶክ ማርኬት አልነበረም ላይ አሁን ስታ ይቋቋማል ተብሎ የሚጠበቀው እና በህግ ማዕቀፍ ደረጃ ያለው ስቶክ ማርኬት ባለመኖሩ እየተነሳ የቦንድ ገበያም በደንብ በደራ ሁኔታ እየተስተናገደ አልነበረም። ያው የምናውቅ የቦንድ ማርኬት መንግስት በግምጃ ቤት ሰነድ ደረጃ በጨረታ የሚሸጠው ሁኔታ ካልሆነ በስተቀር ማለት ነው። እና ከአሁን ቀደም ያለመኖሩ ምክንያት ባንኮች በአብዛኛው ኢኮኖሚውን ይደግፋሉ በሚል እነሱ ላይ ትኩረት ተደርጎ እየተሰራ ስለነበረ፣ ሁለተኛ እንደገና ደግሞ ያው ፍሪ ማርኬት ኢኮኖሚም ስላልነበራት ሀገሪቱ ያው በአብዛኛው የነጻ ገበያ ኢኮኖሚ መር የሆነ ነጻ ኢኮኖሚ መር የሆነ ፖሊሲ ስላል ስላልነበረን ሙሉ በሙሉ ማለት ነው ካፒታል ማርኬት ሊመጣ አልቻለም። ካፒታል ማርኬት ካልመጣ እንደገና ደግሞ የኢንቨስትመንት ባንኪንግም በትልቁ ስራ ሊሰራ አይችልም። በእርግጥ የኢንቨስትመንት ባንኪንግ ስራዎች ከስቶክ ማርኬት የስቶክ ማርኬት ስራዎችን ማቀላጠፍ ብቻ ሳይሆን የድርጅቶችን የማሻሻጥ፣ የማገዛዛት እንደዚሁ የማዋሀድ ስራዎችን ኢንቨስትመንትንም የማማከር ስራዎችንም አውረው የሚሰሩ ናቸው። እነዚህ ስራዎች ካሁን ቀደም በተለያዩ አማካሪ ድርጅቶች ይሰሩ ነበሩ። እንመለሳለን እንግዲህ። በጣም በርካታ የምናነሳቸው ጉዳዮች አሉ። እየተከታተላችሁ የምትገኙት ቢዝነስ ላይ የተሰኘውን ፕሮግራማችንን።